እንኳን ደህና መጣችሁ። ልዩ ልዩ የሚዲያ አካላት የመንግስት፣ የግል እንዲሁም ሃይማኖታዊ የሚዲያ አካላት ሁሉ እንኳን ደህና መጣችሁ ማለት ትፈልጋለሁ በፋኖስ ስም እኔ ትዕግስት እጅጉ ባላለሁ። ላለፉት ሁለት ዓመታት ፋኖስን በበጎ ፈቃድ አምባሳደርነት ከአርቲስት ካሌብ ጋር አብረን ሆነን እያገለገልን እንገኛለን። ዛሬ እንግዲህ የተገናኘንበት ምክንያት የፋኖስ ኢንተግሬትድ ኮሚኒቲ ዴቨሎፕመንት ኦርጋናይዜሽን የኦንላይን ገቢ ማሰባሰቢያ መርሃ ግብር ስላለ እሱን በተመለከተ ለሚሰጥ ጋዜጣዊ መግለጫ ነው። ፋኖስ የተቀናጀ የማህበረሰብ ልማት ድርጅት ህጻናትና ሴቶችን በመደገፍ ከሰላሳ ዓመታት በላይ በኢትዮጵያ ውስጥ እየሰራ የሚገኝ ግብረሰናይ ድርጅት ነው። ፋኖስ ህጻናት ከቤተሰቦቻቸው ወይንም ከዘመዶቻቸው አሊያም ከአሳዳጊዎቻቸው ሳይለዩ ማህበረሰባዊ ስነ ልቦናቸው ተጠብቆ የማንነት ቀውስ ውስጥ ሳይገቡ ከባህል መጣረስና አሉታዊ ተጽዕኖ ነፃ ሆነው እንዲያድጉ ለማድረግ የሀገር ውስጥ የህጻናት ስፖንሰርሺፕ መርህን ለመተግበር ኢትዮጵያዊ በሆነች የኢትዮጵያ ህጻናት ችግር የኔ ችግር ነው ብላ ካላት በምታካፍል በልፋት ያገኘችውን ሳትሰስት ሰው ለመስራት ለተቸገሩት ለመድረስ ስትል ከ16 ሰዓት በላይ እየሰራች የምታገኘውን ገንዘብ ለልጆች በመላክና ልጆች በማሳደግ የብዙዎች እናት በሆነችው ወይዘሮ አበባ አማካኝነት የተመሰረተ ድርጅት ነው። ከተባበርን ከችግራችን በላይ እንሆናለን፣ ለእኛ ትንሽ ያልነው ለሌላው ትልቅ ነው፣ ልጅ እናሳድግ በሚል መሪ ቃል የሚከናወነውን ይህን የኦንላይን የገቢ ማሰባሰቢያ መርሃ ግብር እንድትሳተፉ ጥሪ በምናቀርብበት በዚህ ልዩ የገቢ ማሰባሰቢያ መርሃ ግብር ላይ መረጃውን ለሕዝብ ለማድረስ የተገኛችሁ የመገናኛ ብዙሃን ጥሪያችንን አክብራችሁ ስለተገኛችሁ እያመሰገንን፣ ይህ የገቢ ማሰባሰቢያ መርሃ ግብር ደግሞ ተስፋ ላጡ ተስፋ የምትሆኑበት፣ የበርካታ እናቶችን እምባ የምታብሱበት፣ በየቤቱ ለእኛ የቀን ማኪያቶ ወጪ ለእነሱ ግን የመኖርና ያለመኖር ጉዳይ ለሆነባቸው አለሁላችሁ የምትሉበት በተለያየ የጤና ችግር ውስጥ ያሉ እናቶችና ህጻናትን የምትደግፉበት ልጆቻችንን የምናሳድግበት የኛው ለኛው ከአንዱ ኪሳችን አውጥተን ወደ ሌላኛው ኪሳችን የምንከተው የነገ ገንዘባችን ነው። ስለሆነም ኢትዮጵያውያን፣ ትውልደ ኢትዮጵያውያንና ኤርትራውያን በሀገር ውስጥም ሆነ በውጭ ሀገር የምትኖሩ ሁሉ ጥቅምት 30 ቀን 2018 ዓ ም ከምሽቱ 12 ሰዓት ጀምሮ በፋኖስ የዩቲዩብ ቻናል በቀጥታ ስርጭት የሃይማኖት አባቶች፣ የጥበብ ባለሙያዎች፣ ጋዜጠኞች በፋኖስ ተደግፈው ትልቅ ደረጃ የደረሱ የፋኖስ ልጆች በሚገኙበት በተዘጋጀው መርሃ ግብር ላይ ድጋፍ በማድረግ ሰው እንድትሰሩ ጋብዘናችኋል። ካለን በማካፈል ለሌላው እንድረስ፣ ሀገር እንስራ፣ ትውልድ እንፍጠር። አመሰግናለሁ። እንደምን አድራችኋል? አመሰግናለሁ በዚህ ጋዜጣዊ መግለጫ ላይ ስለተገኘው እንግዲህ አምባሳደራችን ወይዘሮ ትግስት ገልጻዋለች። ሁሉም ነገር ግን በኢትዮጵያዊነት ደግሞ በእናትነትም ደግሞ አደራ ማለት የምፈልገው ለሚዲያ ሰዎች አንድ ሰው በትንሹ ሲረዳ የት እንደሚደርስ አረጋግጠናል። በተደረገልን ገለጻ እና እናንተንም አምነን ይሄንን የገቢ ማሰባሰቢያ ስናደራጅ በእውነት የሚዲያ ሰዎች ምን ያህል ኮንትሪቢዩት እንደሚያደርጉ እናውቃለን። ስራችሁንም እናከብራለን። አሁንም የኢትዮጵያን ልጆች የኢትዮጵያን እናቶች በትንሹ በመርዳት ኑሯቸውን ከፍ ለማድረግ እንጥራለን። በእናንተ እገዛ ደግሞ ብዙ ደረጃ እናደርሳቸዋለን የሚል ተስፋ ስላለን እርዳታችሁን እንፈልጋለን ከአደራ ጭምር እንጠይቃቸዋለን። አመሰግናለሁ። ሁላችሁንም የሙያ አጋሮቼን በጣም ከልብ አመሰግናለሁ። በአንድ በኩል ከእናንተ በስተጀርባ ሆኜ እሰራለሁ፣ በአንድ በኩል ደግሞ በዚህ በፋኖስ ውስጥ ደግሞ ይህንን በጎ ተግባር ይህንን የተቀደሰ ሀሳብ ደግሞ እንደ ሙያ እንደ ሙያተኛም እንደ አንድ ዜጋም የማስተባበር ስራ ሰራለሁ። እዚህ ያላችሁ ጥሪያችንን አክብራችሁ የመጣችሁ የሚዲያ ባለሙያዎች ፋኖስ እየሰራ ያለውን ቀደም ሲል በወንድማችን አብርሃም በኩል ሰምታችኋል በጣም ትልቅ ስራ ነው እንደ ሀገር እየተሰራ ያለው ፋኖስን ከሚደግፉ ሰዎች መካከል ውስጥ አብዛኞቹ በውጭም የሚኖሩ የትውልድ ኢትዮጵያውያን የሆኑና ያንን ችግር በጥልቀት የሚያውቁ ነገር ግን ደግሞ ባሉበት ሆነው በጣም እገዛ የሚያደርጉ በተለያየ ነገር ከጎን የሚቆሙ ብዙ ሰዎች አሉበት። ደግሞ አሁን ለታቀደው ደግሞ ወደፊት ለሚሰራው ደግሞ ከዚህ ካሜራ በስተጀርባ ሆነው ይሄንን የሚያዩ ሰዎች ሁሉ እዚህ ስራ ውስጥ ተሳታፊ እንዲሆኑ በዚህ ስራ ውስጥ እያንዳንዳቸው እነዚህን ችግረኛ ህጻናት ረጂ የሌላቸውን የሰውን እጅ የሚጠብቁ በሰው ድጋፍ ውስጥ ያሉትን ጨምሮ ሁሉንም ማለት ይቻላል እና የእኛ ርብርቦሽ የሚዲያ ሚና ትልቅ ስለሆነ፣ ከዚህ ሚዲያ ባሻገር ያላችሁ ሰዎች፣ ይህንን የምትመለከቱ ሰዎች የበኩላችሁን አስተዋጽኦ እንድታደርጉ ጥሪ እናቀርባለን። እኛ እንደ ሚዲያ ባለሙያ ብቻ ነገሩን መረጃውን መስጠት ብቻ ሳይሆን እኛም ጭምር የምንሳተፍበት እኛም ጭምር ለልጆች አስተዋጽኦ የምናደርግበት ከችግሩ ባሻገር ችግሩን ከማሳየት ለችግሩ ሰዎችን ከማነሳሳትና ኢንፎርሜሽን ከመስጠት ባሻገር እኛም ጭምር ተሳታፊ የሆንንበት ስራ ነውና የበለጠ መስራት ይጠበቅብናል፣ የበለጠ ማገዝ ይጠበቅብናል። የፋኖስ ቤተሰብ ናችሁ። በተወሰነ መንገድ ከፋኖስ ጋር በተያያዘ የሚዲያ ስራዎችን ስንሰራ ብዙዎቻችሁ ጋር ተገናኝተናል። ዛሬ ለልዩና አዲስ ነገር ነው የጠራ ናችሁ። ግን ፋኖስ ማን ነው? ፋኖስ ምን ይሰራል? ፋኖስ ምን እያከናወነ ነው የሚገኘው? የሚሉት ሀሳቦች ላይ ጥቂት መረጃ እንዲኖራችሁ የተወሰነ ነገር እናደርጋለን። ሲምፕሊ ግን ለምን ተገናኘን ዛሬ የሚለውን ለማንሳት አጭር ነገር አዘጋጅተናል። ለዚች ስፖት የተዘጋጀችው ፋኖስ ኢትዮጵያ ውስጥ ከዓመት በላይ የቆየ የግብረሰናይ ድርጅት ነው። ድርጅቱ እንደ ድርጅት የግል ፍላጎታቸውን፣ የግል አቅማቸውን፣ የግል ገንዘባቸውን፣ የግል ተነሳሽነታቸውን ለመልካም ነገር የሚጠቀሙ ሰዎች የመሰረቱት ነው። ብቻዋን ብዙ ሰው ስለሆነች ነው ሰዎች ያልኳት። ሺ እንጂ አበባ የምትባል አንዲት ጠንካራ እንግሊዝ ሀገር የምትኖር ሰው እንደ ማንኛውም ኢትዮጵያዊ ቀን ተነስታ ስራ ገብታ 16 ሰዓት ሰርታ ከምታገኘው ገንዘብ በርካታ ልጆችን ሕይወት የቀየረች ሰው ያደረገች ሰው የሰራች አንዲት ጀግና ሴት ነች። የመሰረተችው እንግዲህ በዚህ ረገድ የማንንም እገዛ የማንንም ፍላጎት ሳይሆን እንደ ሀገር እኔ የሚጠበቅብኝን አድርጋለሁ በሚል እሳቤ በፋኖስ ውስጥ የሚገኙ ልጆችን ስትረዳ ቆይታለች። ብቻዋን ግን ሰው ስለሆነች ይደክማታል። መድከም ብቻ ሳይሆን ደግሞ እንደ ሰውም እኛ ማገዝ አለብን በሚል እሳቤ የፋኖስን የሚረዱ ልጆችን ቁጥር ከፍ ለማድረግ የገቢ ማሰባሰቢያ መርሃ ግብር በተለያየ ጊዜ ስናከናውን ቆይተናል። በዚህ ዓመት በተለየ መንገድ አዲስ ሙከራ ምንጀምርበት በኦንላይን ገቢ ማሰባሰቢያ ገቢ የምናሰባስብበት መርሃ ግብር ነው የምናዘጋጀው። ከእሱ በፊት ግን ፋኖስ ምንድን ነው ማን ነው የሚለውን አብርሽ ለጥቂት ደቂቃ ያስረዳናል። ፋኖስ ሁለት በጎ ፈቃደኞች አሉት። ብዙዎቻችሁ የምታውቁት አርቲስት ካሌብ ዋለልኝ፣ ሁለተኛ ደግሞ ቲጂ ትዕግስት እጅጉ የ ፋኖስ በጎ ፍቃድ አምባሳደሮች ናቸው። በእነሱ አምባሳደሮቻችን አማካኝነት ሁለት ዓመት ከዚ የዛሬ ዓመት ታስታውሳላችሁ ትልቅ የገቢ ማሰባሰቢያ በሀርመኒ ሆቴል አዘጋጅተን ነበረ። ከዚህ በፊት በማዶ ሆቴል በተመሳሳይ የመጀመሪያውን የገቢ ማሰባሰቢያ በጣም በጥቂት ሰው ግን በተሻለ አዌርነስ የሚፈጥርበት መንገድ አከናውነን ነበረ። አሁን ግን ሰፋ ባለ ሁሉም ጋር መድረስ በምንችልበት መንገድ የገቢ ማሰባሰቢያ ለማድረግ ነው ያሰብነው። ሙሉ ለሙሉ ጥቅምት 30 የሚከናወን ነው። በኋላ አምባሳደሮቻችን በሚሰጡት ጋዜጣዊ መግለጫ መረጃውን ያደርሷችኋል። አብሬሽን ከመጋበዜ በፊት ግን ሀሳቡ ይሄ ነው። የእኛ የዚህኛው እንትን ፋኖስ ጥቅምት 30 2018 ዓ ም ቀጠሯለን። ፋኖስ ጥቅምት 30 2018 ዓ ም ቀጠሯለን። ፋኖስ ጥቅምት 30 2018 ዓ ም ቀጠሯለን። ቀጠሯችን ጥቅምት 3 2018 ነው። በዛን ቀን እንገናኝ። ፋኖስ ፋኖስ ፋኖስ በጣም አጠር ያለ በወፍ በረር የተወሰነ መግለጫ ለመስጠት ነው። በጣም ተግባራዊ የሆነውን ነገር ደግሞ እዛ ውስጥ ሲታገዙ የነበሩ አሁን ፕሮጀክቱን የሚመሩ ልጆች ይነግሩናል። እንግዲህ እንደሚታወቀው ብዙዎቻችን ከዚህ በጎ ስራ ጋር ለረጅም ጊዜ ቮለንቲር ሆነን አብረን የነበርን ሰዎች እንደምናውቀው ይሄ ስራ እንግሊዝ ሀገር ለንደን ውስጥ በፈረንጆች 1998 ዓ ም ተጀምሮ ላለፉት 28 እና ከዛ በላይ ለሚሆን ዓመት ሰው የሰራ ሰው ያገዘ በጣም በጎ የሆነ ተግባር ነው። ያው እንደምታውቁት ዘር ይዘራል። በተለይ በሰው ላይ የሚዘራ ዘር ቅንነት ይፈልጋል። ታማኝ የሆነ ከራስ አልፎ ማየትን ስለሚጠይቅ ያን ጊዜ የተዘራው ዘር አድጎ ላለፉት 28 ዓመታት በጣም ትልቅ ህንፃ ሳይሆን በጣም ትላልቅ ልብ ያላቸው ከወደቁበት ተነስተው የማህበረሰቡን ስብራት ለመጠገንና ለመፈወስ አዎንታዊ የሆነ ነገር የተደረገላቸው ሰዎችን ያፈራ ብዙ ያልተዘመረለት ብዙ ያልተጮኸለት በጣም ሁላችን የምንወደው ምግባረ ሰናይ ድርጅት ነው። ይሄ ድርጅት ቅድም እንዳልኩት በ1998 ዓ ም ዩኬ ውስጥ ነው የተመሰረተው። ይሄ ሲመሰረት በእንግሊዝ ሀገር ብቻ ሳይሆን በኢትዮጵያ ህግ መሰረት በ2011 ሲሶ ባወጣው አዲስ ፕሮክላሜሽን እዚህም ሀገር ላይ በዚህ የምዝገባ ቁጥር መሰረት ተመዝግቦ በህጋዊነት የሚንቀሳቀስ ድርጅት ነው። እንግዲህ ይሄ ድርጅት እዚህ እንዲሆን ትልቁን ሚና የተጫወተችው ሴት ምናልባት ከሰላሳ አምስት ዓመታት በላይ ከኢትዮጵያ ውጭ ሄዳ በቀጥታ እውነት ለመናገር ከዚህ ካለ ሁኔታ ጋር የሚያገናኛት ብዙ ነገር ሳይኖር ሁልጊዜ ፎቶዋን ሳይ በአካልም ሳያት እምባዋን በልቧ ውስጥ ያለው ንጽህና ለተሰበሩ ለወደቁ ቀን ለከፋባቸው ሰዎች ያላትን ርህራዬ አያለው ወይዘሮ አበባ ላይ ማለት ነው። ወይዘሮ አበባ እንደማንም በብዙ ትግል ውጭ ሀገር እንደሚኖር ሰው አንድ፣ ሁለተኛ ደግሞ በተወሰነ መልክ ውጭ አገር ሄዶ ዩኒቨርሲቲ ተምሮ ከተሳካላቸው ጥቂት ሰዎች አንዱ ሆናም እንኳን የራሷን የግል ጉዳይ ለማስፈጸም ያንን ያክል ጥረት ሳታደርግ የዛሬ 28 ዓመት አካባቢ ኢትዮጵያ መጥታ በጣም ለጤና የሚጎዳ የፋብሪካ ውስጥ ተቀጥራ ባጠራቀመችው ገንዘብ የዛሬ 28 ዓመት የጀመረችው ስራ ያን ጊዜ ሕፃን የነበሩ ቀን የከፋባቸው አንድና ሁለት ወላጆቻቸውን ያጡ ትናንሽ ልጆችን ዛሬ ለትላልቅ ቁም ነገር ያበቃ የሚታይ የሚጨበጥ እንቅስቃሴ ያለበትን ትልቅ ስራ ለመስራት ያስቻለ ነው። እንግዲህ ፋኖስ የራሱ ቪዥን አለው፣ የራሱ ሚሽን አለው። ትልቁ አላማው ኢንተግሬትድ በሆነ ሰስቴን በሚያደርግ የኢንተርቬንሽኖች ትራንስፎርሜድ የሆነ የተለወጠ ማህበረሰብን መመስረት ነው። እዛ ላይ ደግሞ ትኩረት የሚያደርገው ጤና ላይ፣ ትምህርት ላይ እና ኢኮኖሚክ ኢምፓወርመንት በተለይ እናቶችን ለዛ ለማብቃት ይሰራል። ፕሮግራሞቹ የፋኖስ አንደኛው ቻይልድ ስፖንሰርሺፕ ነው። ልጆች ወላጆቻቸው ጋር አለበለዚያ በጣም የቅርብ አሳዳጊዎቻቸው ጋር ሆነው ካሉበት ማህበረሰብ ሳይገለሉ ማደግ አለባቸው ብለን እናምናለን። እናቶቻቸው በተለይ ሴቶች በጣም ብዙ መከራ የሚያዩበት አገር፣ አህጉር፣ አለም ስለሆነ ያለ ነው። እዚህ በኛ ሀገር ሁኔታ ይህንን ለመቀየር የተቻለንን ጥረት እናደርጋለን። በጣም ብዙ ባለሙያዎች፣ በጎ ፈቃደኞች አሉ። ወጣቶችንም ደግሞ ህልማቸው የተሳካ እንዲሆን የሚሰራ ድርጅት ነው። ይሄንን በማከናወን አንድን የዘመመ ቤተሰብ ኢምፓወር ማድረግ ይቻላል የሚል አስተሳሰብ ያላቸው ሰዎች የሰሩት ነው። እንግዲህ ምዝገባውን ካደረገ በኋላ በአሁኑ ሰዓት በአዲስ አበባ የተለያዩ ክፍለ ከተሞች፣ በጅማ በኮምቦልቻ ፕሮጀክቶችን ያከናውናል። ይህን ስናደርግ በጣም በቀላል ከትንሹ ተነስቶ ድርጅቱ በተመዘገበ ጊዜ በቀጥታ 347 ተጠቃሚዎች ነበሩት። 100% በኢትዮጵያውያን የሚደገፍ ድርጅት ነው። 2023 ላይ ወደ 414 ደረሱ። 2024 ላይ 818፣ አሁን 2025 በቀጥታ ፕሮጀክቱ የሚያግዛቸው ዘጠኝ መቶ ሰማኒያ የቀጥታ ተጠቃሚዎች አሉት። እንግዲህ እንደምታውቁት አንድ ቤት ውስጥ አንድ ልጅ አንዲት እናት ስትታገዝ እንዳይሬክትሊ ደግሞ በተዘዋዋሪ መንገድ የሚጠቀሙ በጣም ብዙ ሰዎች አሉ። በ2025 2 ወደ 6800 በላይ የሆኑ ሰዎች በዚህ ፕሮጀክት ይጠቀማሉ ማለት ነው።